አዲስ የወጣው ህግ ህዝቡን እያስጨነቀው ይገኛል። እረ ወዴት ወዴት ወዴት እያለ ይገኛል። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ሰላም ጤና ይስጥልኝ። ኩብራትና ኩብራን አድማጭ ተመልካቾቻችን በዛሬው ፕሮግራማችን ላይ የምንመለከተው መንግስት አዲስ ህግ አወጣ። ማውጣትም ብቻ አይደለም፣ አጽድቆታልም ጭምር። ይህ ህግ ማን ላይ ነው የሚሰራው? በምን ላይ ነው የሚሰራው? በነገራችን ላይ ህጉ ቤት በሚሰሩ ላይ የተመለከተ ይሆናል። ምን አይነት ጥፋት ቢያጠፉ ነው ስልሳ ሚሊዮን ብር ሊቀጡ የሚችሉት? በነገራችን ላይ ይህ ህግ የማይሻር ምንም አይነት ይግባኝ የሌለው፣ ቅሬታ የሌለው ቀጥታ ክፍያና ክፍያ ብቻ የሆነ የተወሰነ የተደነገገ ህግ ነው። ሙሉ ለሙሉ አዳምጡት። በተጨማሪም አንዳንድ መረጃዎች አሉ። ከቴሌግራም መስራች ጋር የተገናኙ መረጃዎች አሉ። እንዲሁም ደግሞ ከሀገራቸው ብራቸውን ከስክሰው ወደ ውጭ ሀገር ስደት የሄዱ